ሰላም ጤና ይስጥልን። የተወደዳችሁ ተመልካቾቻችን እየተዝናናችሁ ቁም ነገር የምታገኙበት ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። ፕሮግራሙን እየመራው ሰላማዊ ቶንዱሰን አብሬያችሁ ቆያለሁ። አብራችሁ ቆዩ። ኢትዮ ቴሌኮም ዲጂታል ኢትዮጵያን እውን የማድረግ ዓላማ ለማሳካት በየጊዜው ከተለያዩ የመንግስትና የግሉ ዘርፍ ተቋማት ጋር ትብብር በማድረግ ዘመናዊ አገልግሎትን የማዳረስ ስራን እያከናወነ የሚገኝ ሲሆን በዚህም አበረታች ውጤቶች እየታዩ ይገኛሉ። ለአብነትም ያህል ባለፈው ሳምንት ኩባንያው ከኦሮሚያ ግብርና ቢሮ ጋር የተቀናጀ የግብርና እሴት ሰንሰለት ዳታ ሶሉሽን ለማቅረብ የሚያስችል ስምምነትን አድርጎ ነበር። ይህ ስምምነት በግብርናው ዘርፍ ምርታማነትን፣ ቅልጥፍናን፣ ጥራትን፣ ትርፋማነትንና የገበያ ትስስርን በማሳደግ የዘርፉን የእሴት ሰንሰለት በዘላቂነት ለማዘመን ጉልህ ሚና የሚኖረው ሲሆን የመጀመሪያው ምዕራፍም በተመረጡ ዞኖችና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 ግብርና ባለፉት ብዙ ዘመናት ኋላ ቀር በሚባል ደረጃ ነበር። ስታረስ ነበረው የግብርናው ስራ ስሰራ የነበረውና በተለይም ከጥቂት ዓመታት ወዲህ ከስድስት ሰባት ዓመታት ወዲህ መንግስት ለግብርናው ዘርፍ በሰጠው ትኩረት የግብርናውን ዘርፍ እርሻን ሁኔታ የማዘመን የምርቱን ሁኔታ የመጨመርና የማሳደግ ሁኔታን ታርጌት ያደረገ ወይም ማዕከል ያደረገ ስራ ሲሰራ ነበር። ትኩረት ተሰጥቶ ሲሰራ የነበረው ሜካናይዜሽን ነው። እርሻችን ከበሬ ወደ ሜካናይዜሽን መለወጥ እንዳለበት በጽኑ ያምናል። ይህንን በከፍተኛ ሁኔታ ሲሰራበት እንደነበረ እየሰራ እንደሆነ ይታወቃል ማለት ነው። ኢትዮ ቴሌኮም ዲጂታል ኢትዮጵያን እውን ለማድረግ የሚያስፈልገውን የሰው ኃይል ያደረጃጀት በርካታ ስራዎችን እየሰራ ነው፣ እውንም በማድረግ ላይ ይገኛል። ይሄም የዚህ አንዱ ማሳያ ነው ይሄ ፕሮጀክት ሙቪንግ ቢዮንድ ኮኔክቲቭ ስንል ኢምፓወር እያደረግን ያለነው ማህበረሰብን ነው። ለኮሚዩኒቲው ከፍተኛ ጠቀሜታ አለው፣ ለቢዝነስ ለሚሰሩ ሰዎች ጠቀሜታ አለው። እንደገና ደግሞ ለመንግስት ደግሞ ትክክለኛ እይታንና ውሳኔ አሰጣጥን በማፍጥንና በማቀላጠፍ ደግሞ የሚያመጣው አስተዋጽኦ ከፍተኛ ነው ማለት ነው። ምርትና ምርታማነትን ለማሳደግ አርሶ አደሩ ነጋዴውም በዚህ በግብርናው ዘርፍ እሴ ሰንሰለት ጋር የተሰማራ ሁሉ ወቅታዊ መረጃዎችን ማግኘት መቻል አለበት። ገበሬው ስለ መሬቱ ወቅታዊ መረጃ ማግኘት አለበት። የአየር ሁኔታ ወቅታዊ ሁኔታዎችን፣ የአፈሩን ሁኔታ፣ ለአፈሩ የሚያስፈልጉትን ግብዓቶች ሁሉ በትክክለኛ በጊዜውና በወቅቱ መረጃ ሊደርሰው ይገባል ማለት ነው። ሰማንያ ሁለት ነጥብ አምስት ሚሊየን ደንበኞች አሉን። እነዚህ ማለት አርሶ አደር ናቸው። ለአርሶ አደሩ ግብአት አቅርቦት የሚሰጡ ናቸው። የተለያዩ ናቸው። የተለያዩ አገልግሎት የሚወስዱ ናቸው። ከኛ ጋር በዚህ አማካኝነት መድረስ እንችላለን። 994 የኢትዮጵያ ጂኦግራፊ ላይ የኢትዮ ቴሌኮም ኔትወርክ አለ። በዛ አማካኝነት የተለያዩ አገልግሎቶችንም ልክ እንደዚሁ መስጠት የሚያስችል መሆኑ ነው። የፎርጂ ከቨሬጆቻችን ያለን የስማርትፎን ደንበኞቻችን፣ እነዚህ ሁሉ በማስተሳሰር የሚመጣ መሆኑን የሚያሳይ ነው ማለት ነው። ገበሬው ካመረተ በኋላ ምርቱን ለራሱ ፍጆታ ከሚያውለው ውጪ ለገበያና ለኢንዱስትሪ የሚቀርቡትን እነዚህ ባለድርሻ አካላቶች በጠቅላላ ይህንንም መረጃ የተሳለጠ መረጃ ማግኘት መቻል አለባቸው። ምርትና ምርታማነቱን ለማሳደግ ይሄ ዲጂታላይዜሽን ወሳኝነት አለው ማለት ነው። በብዙ አይነት መልኩ ምርትን ሊያስጨምሩ የሚችሉ ኢንፎርሜሽኖች መረጃዎችን በመስጠት መረጃዎችን ለተለያዩ አካላት በማድረስ ከግብይት አንጻር ከሎጂስቲክ አንጻር በብዙ አይነቱ የተሳለጠ ስራ ስለሚሰራ ዲጂታላይዜሽን ለዚህ ወሳኝነት ስላለው ይህንን ስራ ለመስራት ከኢትዮ ቴሌኮም ጋር ያው ውል ተፈራርመናል። ይህን ቴክኖሎጂ ወደ ስራ ለመተግበር የጀመርንበት ሁኔታ ነው ያለው ማለት ነው። በቴክኖሎጂ ስንታገዝ አጠቃላይ በየአካባቢ ያለውን አዝርት በሚገባ መረጃ ሲኖረን መሻሻል የሚገባውን ከተለያዩ በሽታዎች እየጠበቅን እንደዚሁም የምግቡንም አደን ጥራት ማሻሻል የምንችልበት ወይም ኳሊቲውን መጨመር የምንችልበት እድል ይፈጠራል ማለት ነው። ስለዚህ ነው ግብርና በቴክኖሎጂ መታገዝ አለበት፣ መደገፍ አለበት፣ ዘመኑ ያፈራውን ቴክኖሎጂ ሁሉ ልናስታጥቀው ይገባል የምንለው ማለት ነው። ስለዚህ አስተማማኝ እንዲሆን ተጨማሪ ስራ እድል መፍጠር እንዲችል አ አጠቃላይ ማህበራዊና ኢኮኖሚያዊ ፋይዳው ከፍተኛም ጭምር ስለሆነ እንዲህ አይነት ኢንተርቬንሽን መወሰድ አለበት ብለን በጽኑ እናምናለን። ስለዚህ ዛሬ ያስጀመር ነው እንግዲህ። ይሄ የስማርት አግሪካልቸር በእጅጉ በእጅጉ ይህንን ዘርፍ ያሻሽላል ያሳድጋል ብለን እናስባለን። ከዲጂታል ኢትዮጵያ ራዕይ አንጻር ካያችሁት አግሪካልቸር አንደኛውና ዋነኛው ሴክተር ነው፣ በቴክኖሎጂ እንድናግዘው ወይም ደግሞ ኢምፓወር እንድናደርገው ካስቀመጥናቸው ዘርፎች መካከል ነው። ይሄ ዲጂታላይዜሽን በትክክለኛ የተለያዩ ቴክኖሎጂዎችን ይጠቀማል። ቴክኖሎጂዎቹ ሳተላይት ሊሆኑ ይችላሉ፣ ድሮን ሊሆኑ ይችላሉ፣ እነዚህ አዮቲ ሊሆኑ ይችላሉ። በቀጥታ ከገበሬው ማሳ መረጃዎችን እየሰበሰበ ወደ ዋናው ቋት የሚያመጣና እነዛ መረጃዎች በቀጥታ ጊዜ ሳይወስዱ ሚዴት ለገበሬው እንዲደርሱ ይደረጋል ማለት ነው። ለምሳሌ ተባይ ከተነሳ በቀጥታ ከአርሶ አደሩ ማሳ መረጃዎች ወደሚፈለገው ቋት ይመጣሉ። ስለዚህ ያንን በሽታ የሚከላከልበትን ኬሚካሎች እና ሌሎች ግብአቶች ይቀርቡለታል ማለት ነው። በሌላው በኩል የአፈሩን አይነት ሁኔታ መርምሮ ወይንም ሁኔታዎችን አጥንቶ በቀጥታ መረጃ የሚያቀርብ ይሆናል። ስለዚህ ገበሬው ምን አይነት መዳበሪያና ምን ያክል መዳበሪያ መጠቀም እንዳለበት በትክክለኛ መረጃ ይሰጠዋል ማለት ነው። በዚህ አይነት ሁኔታ ገበሬው እርሻው ውጤታማ እንዲሆን ይደረጋል ማለት ነው። ካመረተ በኋላ ደግሞ በቀጥታ የገበያ ሰንሰለቱን ለማሳለጥ ገበሬው በአሁኑ ሰዓት ያመረተውን ምርት በቀጥታ ከልማት ሰራተኛው በሚመጣለት መረጃ ከሳተላይት በሚመጣለት መረጃ መሰረት በቀጥታ ከአንድ አርሶአደር ምን ያህል የአንድ አርሶ አደር ማሳ ምን ያህል ምርት ሊሰጥ እንደሚችል በትክክለኛ ይገምታል። ወደ ፕሪሲሽን ይመጣል ማለት ነው። በሌላ በኩል እነዚህ ታች ያሉ የልማት ባለሙያዎች መረጃዎችን ያስገባሉ። ያ መረጃ ወደ ቋት ይመጣና በትክክለኛ በዘንድሮ ዕለት ምስራቅ ሸዋ ላይ ይሄን ያህል ኩንታል ይመረታል የሚል በቀጥታ ኢንፎርሜሽን ወይም መረጃ ይቀርባል ማለት ነው። ዲጂታል አግሪካልቸር ስንል በተለይ ደግሞ በዋናነት ስማርት አግሪካልቸር የምንለው የእሴት ሰንሰለቱ ከገበሬው ጀምሮ እስከ ገበያው ድረስ በርካታ ተዋናኞችን የሚያሳትፍ እንደመሆኑ ኤጀንሲዎች አሉ። እንደምታውቁት የምርት ምንድን ነው አቅርቦት የምንለው አለ። ፈርትላይዘርን ጨምሮ ማዳበሪያን ጨምሮ ሌሎችን ምርት የሚያቀርቧሉ፣ እንደዚህ ደግሞ መጨረሻ ላይ ደግሞ ዲስትሪቢዩት የሚያደርጉ ወደ ገበያ የሚያቀርቡ አሉ ማለት ነው። እነዚህን ሁሉ የሚያስተሳስር ነው ማለት ነው። በሀገራችን ኢትዮጵያ ከከተሜነት በፍጥነት መስፋፋት ጋር ተያይዞ መዲናችንን ጨምሮ በተለያዩ ከተሞች ከፍተኛ የህንፃ ግንባታና ሌሎች የኮንስትራክሽን ስራዎች እየተከናወኑ ይገኛሉ። እነዚህ በሪል ስቴት ኩባንያዎችና በህንፃ አልሚዎች የሚገነቡ ህንፃዎች የቴሌኮምና መሰረተ ልማት ዘመናዊነትና ደረጃውን በጠበቀ መልኩ አብሮ ሊካተትላቸው የሚገባ መሆኑ አያጠያይቅም። ከዚሁ ጋር በተያያዘ ኢትዮ ቴሌኮም አስተማማኝ አገልግሎትን ለማረጋገጥ የቴሌኮም መሰረተ ልማቶችን አዳዲስ በሚገነቡ ህንፃዎች ውስጥ ደረጃቸውን በጠበቀ ሁኔታ እንዲካተቱ ለማድረግ ከሪል ስቴቶችና ህንፃ አልሚዎች ጋር በቅንጅት እየሰራ ይገኛል። ይህ አይነቱ ትብብር ምን ፋይዳ ይኖረዋል? የሚለውን ከቀጣዩ መሰናዶ የምንመለከት ይሆናል። ደንበኞችን የህንፃ አልሚዎችንም አይደለም ግለሰቦችንም ተደራሽ ለማድረግ በመላ ሀገሪቱ በከፍተኛ ደረጃ በከፍተኛ ወጪ የመሰረተ ልማቶችን እየገነባ ያለ ተቋም ነው። ስለዚህ ይህ ተቋም ሪል ስቴት አለሚዎችን፣ የኮንስትራክሽን ባለቤቶችን፣ አፓርትመንት ባለቤቶችን እንዲሁም መንግስታዊ የሆኑ ተቋሞችን በተቻለ መጠን የቴክኖሎጂ ድጋፍ በዝርጋታም በኩል ሰርቪስ ደሊቨሪ እያደረገ ወይም ደግሞ ሰርቪስን ተደራሽ እያደረገ ያለ ተቋም ነው ማለት ነው። በአሁኑ ጊዜ እንግዲህ እንደሚታየው ከተማችን ብዙ ህንፃዎች እየተገነቡ ነው፣ ብዙ ሪል ስቴቶች እየተገነቡ ነው፣ ያሉ አፓርታማዎች አሉ። ስለዚህ እነዚህ አፓርታማዎች እንግዲህ ዝም ብሎ ኔትወርክ የሌለበት ቦታ አይደለም። በአሁኑ ጊዜ የኢንፎርሜሽን ዘመን ነው። የዲጂታል ፋይናንሲንግ ዘመን ነው። የዲጂታል ዘመን እስከሆነ ድረስ ያ ዲጂታል ቴክኖሎጂ ዲጂታል ሰርቪስ በምን ደሊቨሪ ይደረጋሉ? ምን ይፈልጋል? ኮሚኒኬሽን ይፈልጋል። ፈጣን የኢንተርኔት አገልግሎት ይፈልጋል። ሪሌብል የሆነ ኔትወርክ ወይም ደግሞ አስተማማኝ የሆነ ኔትወርክ ይፈልጋል። ድርጅታችን የመኖሪያ ቤት እና የተለያዩ የኮሜርሻል ህንፃዎቹን ይገነባል። ከኢትዮ ቴሌኮም ጋር ያለን ትብብር በተለያዩ የዝርጋታ የፋይበር ዝርጋታ፣ የዋይፋይ፣ የስልክ መስመርና የብሮድባንድ መስመሮቹን የሚዘረጋ ይሆናል። ስቴት አርሚዎች አሁን ለምሳሌ ከኢትዮ ቴሌኮም ጋራ ቢሰሩ ምን ያተርፋሉ? አንደኛ የዲዛይን የኢንስታሌሽን የፋይበር ኔትወርክ ኢንስታሌሽን ኢንድ ቱ ኢንድ የሰርቪስ አገልግሎት ጥገናን ጨምሮ የሙሉ ሰርቪስ ከኢትዮ ቴሌኮም ማግኘት ይችላሉ ማለት ነው። ከኢትዮ ቴሌኮም ጋር መሰራታችን ዝርጋታቸውን ፈጣኝ ነው። ሁሉም ምቹ ነው። እኛም ድርጅታችን ከነሱ ጋር ኢትዮ ቴሌኮም መሰራታችን ደስተኛ ነው። ከስተመሩ ራሱ ከፍተኛ የባንድዊድዝ ፍላጎት አለው። ዲጂታል ፋይናንሲንግ የመጠቀም ፍላጎት አለው። ኢቨን የኢንተርቴንመንት ላይ ለምሳሌ የዴስቲቪኒቲ ቴሌኮም ከመልት ቾይስ ጋር አግሪመንት ወስዷል። እነዚህ ነገሮች ምን ይፈልጋሉ? ከፍተኛ ባንድ ዩዝ ይፈልጋሉ። ነገ ተነጎዳ የጌሚንግ ሰርቪስ ሊኖር ይችላል። እነዚህ ነገሮች ከፍተኛ የሆነ ባንድ ዩዝ ይፈልጋሉ። ስለዚህ ምን ወደ ምን እንገባለን? ወደ ፋይበር ቴክኖሎጂ ወይም ደግሞ ከፍተኛ ባንድ ዩዝ ተሸካሚ ወደሆነ የኔትወርክ ቴክኖሎጂ እንገባለን ማለት ነው። ስለዚህ እነዚህ ሪል ሴቶች ላይ አፓርታማዎች ላይ የሚገቡ ሰዎች ደግሞ ዲጂታል ቴክኖሎጂን የሚያውቁ የሚፈልጉና በከፍተኛ መጠን ከሕይወታቸው ጋር የተቆራኘ ስለሆነ እነዚህ የሪል ስቴት አልሚዎች አንድ እንደ ክራይቴሪያ ሊያስተዋውቁት የሚችል የኢንተርኔት አገልግሎት ፉሊ የተገጠመበት ኮኔክት የሆነ ሪል ስቴት ብለው ማስተዋወቅ የሚችሉበት ዘመን ደርሰዋል ማለት ነው። ከቴክኖሎጂ ጋር ራሱን አብዴት የሚያደርገው ኢትዮ ቴሌኮም ስለሆነ ከነሱ ጋር እየሰራን ይገኛል። ህንፃ አልሚዎች፣ የሪል ስቴት ባለቤቶች፣ የአፓርትመንት ማንኛውም ኮንስትራክሽን ላይ የሚሰሩ ተቋማት አሁን ዘመኑ የፋይበር ነው። ሪል ስቴት አልሚዎች፣ አፓርትመንት የሚሰሩ ሌሎችም የኮንስትራክሽን ላይ የተሰማሩ የኢንተርናል ኔትወርክ ዲዛይኑን መስራት ይችላል። ስለዚህ እነዚህን አገልግሎቶች መስጠት ስለምንችል መጣችሁ አብረን እንስራ ነው ምለው። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ ይዤላችሁ የመጣሁት በሳምሰንግ ስልካችሁ ላይ ባትሪያችሁን እየበላ ከሆነ በተለይ አዲሱ የሳምሰንግ ቨርዥን ሌተስት ሶፍትዌር ቨርዥን አፕዴት ላደረጋችሁ ባትሪያችሁን እየበላ ካስተዋላችሁ እነዚህን ሴቲንጎች በማስተካከል ባትራችሁ ወደ በፊቱ መመለስ ይችላል። አዲሱንም ሶፍትዌርም አፕዴት ላላደረገም ከሆነም እነዚህ ሶስት ሴቲንጎች የምታስተካክሉት ለእናንተ መሆን ይችላል። የመጀመሪያው ፊቸር ሬኮሜንድ ማደርገው ዲቫይስ ኬር ይባላል። ዲቫይስ ኬር የምታገኙት የሳምሰንግ ስልካችሁ ውስጥ ሴቲንግ ውስጥ እንደገባችሁ ዲቫይስ ኬር ብላችሁ ሰርች እንዳደረጋችሁ ታገኙታላችሁ። እዛ ሴቲንግ ውስጥ እንደገባችሁ የተለያዩ ፊቸሮች አሉ። የስልካችሁን ባትሪና ዌልቢንግ በጣም ሞኒተር የሚያደርግ ማለት ነው። እዛ ውስጥ የስልካችሁን ባትሪ ሄልስ ፐርሰንቴጅን እንዳለ ማየት ትችላላችሁ። ከዛም አልፎ ደግሞ ዳያግኖሲስ አድርጎ ምን ምን አፕሊኬሽኖች የእናንተን ባትሪ የበላ ነው አይደለም የሚለውን እንዳለ እዚህ ላይ ማየት ትችላላችሁ ግን ከእነዚህ ሁላ ውስጥ አንደኛ እኔ ሬኮሜንድ የማደርገው ኦቶ ኦፕቲማይዜሽን የሚባል ሴቲንግ አለ። እዛ ውስጥ እሱ ውስጥ እንደገባችሁ የሚያደርገው በሳምንት ውስጥ አንድ ቀን ይመርጥና በምትፈልጉበት ሰዓት ስልካችሁን ሪስታርት ያደርጋል። ይህም ቤዚክሊ ሁሌም ሁሌም ኮምፒውተር አሁን ስንጠቀም ኮምፒውተራችን አትፍተን ነው፣ ስልካችንም 24 ሰዓት ሁሌ እንደበራ ስለሆነ ኮምፒውተሮች እንደ ስልካችን በሳምንት አንዴ ቢያንስ ሪስታርት መደረግ አለበት። ያኔ የስልካችን ኦፕቲማይዜሽን ጥሩ ስለሚሆን በምትፈልጉበት ቀን እኔ ሬኮሜንድ የማደርገው በሳምንት መሃል ውስጥ ለሊት ዘጠኝ ሰዓት አካባቢ ሪስታርት አድርጎላችሁ በራሱ ኦፕቲማይዝድ ሆኖ የእናንተን ባትሪ ሄልዝ እና ሌሎችንም ነገር ቼክ አድርጎላችሁ ሁሌ ስልካችሁን በሰላም መጠቀም ትችላላችሁ። ቀጣይ ሴቲንግ እኔ ሬኮሜንድ ዲጂታል ዌል ቢንግ ይባላል። ይህንንም እንደ መጀመሪያው ሳምሰንግ ስልካችሁ ላይ ሴቲንግ ውስጥ እንደገባችሁ ፊት ለፊት የምታገኙት ሴቲንግ ነው። እሱ ውስጥ እንደገባችሁ ዲጂታል ዌል ቢንግ ብዙ አይነት ኢንፎርሜሽኖች ያጠራቅማል። ይህም የሚያደርገው የስልካችሁን ስክሪን ታይም፣ በምን ምን አፕሊኬሽኖች የምትቆዩት ብዙ አይነት ኢንፎርሜሽኖች ይጠቀማል። አሁን በተለይ አዲሱ የሳምሰንግ አዲስ ቨርሽኑ ላይ ዳታ እንድትጠቀም አላው አድርገነዋል። ስለዚህ ባክግራውንድ ላይ ይህም አፕሊኬሽን በጣም ብዙ ባትሪና ፕሮሰሲንግ ስፒድ እየተጠቀመ ስለሆነ ላለው ለአሁን ጊዜ ሳምሰንግ አዲስ አፕዴት አምጥተው እሱን እስከሚያስተካክሉ ቪዲዮ ላይ እንደምትመለከቱት ይህንን ፊቸር ዲሴብል ማድረጉ ያዋጣ። ሶስተኛና የመጨረሻው ፊቸር የማወራው ስለ ኒርባይ ሼሪንግ ነው። ይሄኛው ፊቸር በጣም የሚያገለግለው ፋይሎች ትራንስፈር በምታደርጉበት ጊዜ ከአንድ አንጆይ ስልክ ወደ ሌላ ኒርባይ ሼርን ስታበሩ ያንን ስልክ ኦቶማቲክሊ አግኝቶት በቀላሉ መላላክ ይቻላል። ይሄኛው ሲሚላር ፊቸር አለው አይፎን ተጠቃሚዎች ላይ ኤርድሮፕ ይባላል። ግን ይህኛው የሚያደርገው ስልካቹ ኮንስታንትሊ 24 ሰዓት አዳዲስ ስልኮች እየፈለገ ነው። ስለዚህ ባትሪ ያኔ በጣም ይጠቀምባቸዋል። ስለዚህ ይህንን ፊቸር ለማጥፋት ሴቲንጋችሁ ውስጥ እንደገባችሁ ጉግል የሚል ሴቲንግ አለ፣ እዛ ውስጥ ትገባላችሁ። ከዛ ስር ኦል ሰርቪስስ የሚል አለ፣ እሱን ትነኩታላችሁ። ከዛ ስር ደግሞ ዲቫይስስ የሚል ሴቲንግ አለ፣ እሱ ውስጥ እንደገባችሁ የኒርባይ ሼር የሚለውን ፊቸር ታጠፉታላችሁ። ከዚህ በኋላ በምትጠቀሙበት ጊዜ ፋይሎ ትራንስፈር በምታደረጉበት ጊዜ ማንዋሪ እያበራችሁት መጠቀም ትችላላችሁ። 24 ሰዓት በሚበራበት ጊዜ ባትሪያችሁን በጣም ሰሚያጉለዋላ ማለት ነው። እነዚህ ሶስት ፊቸሮች የስልካችሁን ባትሪ እንዳይበላ ያደርጋል። ሶፍትዌር አዲስ አፕዴት እንዳደረጋችሁ ብዙ ጊዜ ዴቨሎፐሮች አንዳንድ ስህተቶች ሊያጋጥማችሁ ስለሚችል እነዚህ ሴቲንጎች መልሳችሁ ማብራት ትችላላችሁ አንዴ ሶፍትዌሩ አዳዲስ ቨርዥኖች እየመጡ ፓቾች ሲያመጡ እነዚህን ቨርዥኖች ያኔ እነዚህን ፊቸሮች መልሳችሁ ማብራት የምትችሉበት ጊዜ ይኖራል። ግን እስከዛ እነዚህን ሶስት አስተካክላችሁ የስልካችሁን ባትሪ ፕሮቴክት ማድረግ ትችላላችሁ። ተመልካቾቻችን እየተዝናናችሁ ቁም ነገር የምታገኙበት ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን የዛሬው የተከታተላችሁትን ይመስል ነበር። ሳምንት በሌላ ፕሮግራም ወደ እናንተ እንመጣለን። መልካም ሳምንት።